ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቤተሰቦቻችን እንዴት ናቸው? ደህና ናቸው። በጣም ሰላም ነን አልሐምዱሊላህ። ያው እንግዲህ ዛሬ እሑድ ማሻላህ፣ ጀማችን ሸፋ ብሎ መቷል። ኢንሻላህ በጣም ደስ ይላል። የኮቻ ዩቶበሮች አይደለም ብዙ ነን ማሻላህ። ዘይሯችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሌላ እንድ የማሜ ዩቲዩብ ቻናል ተከታዮቹን ተከታዮቻችን ሰላም ገና ይስጥልኝ። የሁላችንም ዩቲዩብ ተከታዮቻችን እንዴት ናችሁ? ሰላም ናቸው ወይ? እኛ አልሐምዱላህ ረብል ዓለሚን ሰላም ነን። ዛሬ እንግዲህ ደስ በሚለው መልኩ አብረን ተገናኝተናል። ማሻላ ማሻአላ ተባረከላ። ብዙዎቻችሁ ታውቁናላችሁ። ኢማን ኢትዮጵያ ዩቲዩብ፣ ሌላ እንድ የማሜ ዚነት ኢማን ኮቻ። መዲ መዲ መዲን መቼም የማያውቅ የለም እንግዲህ መዶነ ማለት ማለት እንጂ ውስታይል መዲን አላውቅም ብቻ አትሉም እንዳትሉ እና እንዴት ናቸው ሰላም ናቸው ወይ ዛሬ እንግዲህ ተገናኝተናል ማለት ነው ብዙዎቻችሁ ቤት ላይ ለምንድን ነው ከመዲጋ ከነዚህነት ጋ የማትገናኙ ኮምቦቻ ከሆንሽ ብላችሁ ኮሜንት ላይ አስቀምጣችሁ እ ነበር በጥያቄያችሁ መሰረት ይኸው ተገናኘቻለሁ ጋር ማለት ነው ደስ የሚሉ ደስ የሚል ፋሚሊ ግሩፕ ማለት ነው እውነት ለመናገር በጣም ጓጉቼ ነበር። ዛሬ ግን ደስ በሚለው መልኩ ተገናኝተናል። እስኪ ሌሎቻችን ተዋውቁ። አዲስ አሜን ሰላሙ አሌይኩም ወረህምቱላ ወባረካቱ ውድ ና የተከበራችሁ ውድ ተመልካቾቻችን እንዴት ናችሁ እኛ ሰላም ነን አልሐምዱሊላህ እንግዲህ ዛሬ ሰብሰብ ብለናል አልሐምዱልላህ እየበዛን ነው ማለት ነው ደስ የሚለው ነገር እ ልትገቢ ነው ወደ እዛ ሰላሙ አሌይኩም እንዴት ናችሁ ጀማ ሰላም ናችሁ ወይ እኔ እዚህ ነች ነኝ እነዚህ ደግሞ ጓደኞቼ ናቸው ታውቃላችሁ እኔ አዲስ ዩቱበር ጋር ስገናኝ በጣም እፈራለሁ ነቃ ያላችሁ ናችሁ፣ መሻለሁ የእኔ ወዶች እንዴት ናችሁ? ደህና ናቸው። ያው ሰሞኑን ድምጼ ተቀይሯል አሞኝ ነው። እና ደውል አድርጉ እንዳልሞት ትፈሪ ያለሽክም ከእናንተ ሄዱልኝ ነው የሚያሰወዶች ው እንግዲህ፣ ሰብሰብእያን ኢማንም ጋር እህቲ ነኢማም ጋር ሁላችንም እየተሰባሰብን እንሰራለን። ላይክና ሰብስክራይብ ሼር እያደረጋችሁ ሁላችንንም ከፍ አድርጉን። ምክንያቱም እናንተ ላይክ ብቻ ማድረግ ነው የሚከፍለው። ደግሞ ቻናል ሆኑ ችግር የለውም፣ አብሽሩ በዛ እናስቸግራችሁም። ብቻ እናንተ ላይክ ሰብስክራይብ እያደረጋችሁ ሁላችንም በየሰራችን ዘርፍ አበረታቱን። እንወዳችኋለን። ኦ ወደ እና ውድ ቤት ሰዎች እንግዶቻችንን ያውኔ ያው ጥያቄ ወዳለሁ

ያው ስንትን አስተዋውቀሻል። የት ነው የተወለዱ ወይስ አወላለደስ ቀጭን ነው የተወለደሽ ቦታ አስተዳደግሽ ለማለት ነው። ውድ ተመልካቾቻችን እንግዲህ እኔ ያው ኢማን ኢትዮጵያዊቱ የሚባላለን ታቁኛላችሁ። ያኔ በግራ የምንበላው የሚመስለው እና አዎ፣ ከነገሩ በግራ የሚያስመስለው ግን በቀኛችን ነው። በነገራችን ላይ ወደ ጥያቄ ሲሄድ ማለት ነው እኔ ኢማን አሊ ይባላለሁ። የተወለድኩት ደግሞ አልብኮ የሚባል አልቡ እኮ የአልብ እኮ ልጅ ነኝ ማለት ነው። ግን ኮምቦልቻ ነው የምኖረው። በቅርብ ጊዜ ነው ከስደት እንግዲህ ከሳውዲ ወደ ኢትዮጵያ የመጣሁት። ብዙዎቻችሁ ታውቃላችሁ። ቦታ ጎሴ ይባላል። ደግሞ ጎሴ የሚባል ሰው እያለች ሰው አገርማ ሰው ወላሂ አብዛኛው ፍቅረኛ ዘበኛው ጎሴ ይባላል። በሀገሩ ስም ይሆናል። ምናልባት ትክክለኛ ስሙ ነው ጎሴ የራሱ ስም

መታወቂያ ላይ 31 ነው፣ 32 ነው። እንደዛ ነው ኖርማል ነው። እና ያ ሁን 29 አመት እጨርሼ 30ኛዬ ነው፣ እኔ ማለት ነው። መታወቂያ ላይ 32 ነው።